የሳምንቱ የመጨረሻ ቀናቶች ከኢንተርናሽናል ብሬክ በፊት የሚደረጉ የሊግ ጨዋታዎችን የምንመለከትባቸው ቀናቶች ላይ እንገኛለን። ታላላቅ የአውሮፓ ክለቦችን የተመለከቱም አጫጭር ስፖርታዊ መረጃዎችን የምታደምጡበት ሰዓት ላይ ትገኛላችሁ። እንደ ሁልጊዜው ዛሬም ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በዚኛው ጥንቅራችን የተወሰኑ መረጃዎችን ከሀገር ቤት እናስደምጣችሁና ከባህር ማዶ ወጣ ብለን በተለይም ቅዳሜ እሁድ በሚደረጉ የሊግ ጨዋታዎች ዙሪያ ሰፋ ያሉ መረጃዎችን ይዘናል። በፕሪሚየር ሊጉም ትልቆቹን ክለቦች እናነሳለን። በተለይም በማንቸስተር ዩናይትድ ቤት የምናነሳቸው ትልልቅ መረጃዎች አሉ። በትልቅ ደረጃ ራክሊፍ ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ብሩኖ ፈርናንዴዝ የመለሰው ምላሽ አነጋጋሪ ሆኗል። እሳቸው ስም ጠርተው ደሞዝ ከፍተኛ የሚበሉ ግን ክለቡን የማያገለግሉ ብለው ተጫዋቾችን መውቀሳቸው ይታወቃል። ካፒቴን ብሩኖ ፈርናንዴዝ በተቃራኒው ቆሟል። ምናልባት ትልቅ ሰጣ ገባ ውስጥ ከራክሊፍ ጋር እንዳይገቡ ያሰጋል። በማንቸስተር ዩናይትድ በኩል ግን ሰፋ ያሉ መረጃዎችን በቡድን ዜና ይዘናል። በሳምንቱ መጨረሻ ማንቸስተር ዩናይትድ ተጠባቂ የፕሪሚየር ሊግ ጨዋታ እንዳለበት ይታወቃል። አርሰናል ከ ተጫዋች ወኪሎች ጋር ድርድር ላይ መሆኑ ተረጋግጧል ከየትኞቹ የሚለውን ታደምጣላችሁ ከዛ በተጨማሪ ሪያል ማድሪድን ሲገጥሙ በሪያል ማድሪድ በኩል በርከት ያሉ ተጫዋቾች አርሰናልን ለመግጠም ኤምሬትስ እንደማይመጡ ተረጋግጧል በኤምሬትስም ቁጭ ብለው ጨዋታ የተከታተሉ የአርሰናል ተጫዋቾችን እናነሳለን ወጣቶቹ ተጫዋቾች በሁለት ጎራም ከብሔራዊ ቡድን በአርሰናል በኩል ጥሪ ደርሷቸዋል በሊቨርፑል በኩል ሲጠበቅ የነበረው የአሰልጣኝ የአርኔ ሽሎት ጋዜጣዊ መግለጫ እጃችን ላይ ደርሷል በካራባው ካፕ ጋር ከሚያደርጉት ጨዋታ በፊት በሰጡት ጋዜጣዊ መግለጫ በርካታ ነጥቦችን አንስተዋል። ከጋዜጠኞች ለቀረቡላቸውም ጥያቄ ምላሽ ሲሰጡ ከጉዳት ጋርም በተያዘ አብዴት ያደረጉት መረጃ አለ። በአውሮፓ ውስጥ ሊጋቸውን እየመሩ በአውሮፓ ሻምፒዮንስ ሊግ ወደ ቀጣዩ ዙር ያላለፉት ከአምስቱ ታላላቅ ሊጎች ሊቨርፑል ብቻ ነው። ጂሚ ካራገር በዚህ ምክንያት ከአርሰናል ደጋፊ ጋር ጸብ ውስጥ መግባቱ ተረጋግጧል። በቼልሲን በኩል ከብሔራዊ ቡድን ጥሪ የደረሳቸው ናቸው አብዛኞቹ ተጫዋቾች። ግን ለየት ያለው ነገር ቼልሲ ተጫዋች አስፈርመዋል። ከዩናይትድ ነጥቀው ነው ይህን ተጫዋች ያስፈረሙትና ዩናይትድያን በብዙ ሊቆጩበት ይችላሉ ተብሎ ይጠበቃል። ለማንኛውም ለቼልሲ እጅግ በጣም አስደሳች ዜና ያለ ተጫዋች ከማስፈረም ጋር በተያያዘ የዘንድሮ የኢውሮፓ ሊግ ፍጻሜ የሚካሄደው በአትሌቲኮ ቢልባኦ ሜዳ ሳን ማሜስ ላይ እንደሆነ ይታወቃል። ወደ ቀጣዩ ዙር ማለፋቸው ይታወቃል። እዚህ ቡድን ላይ ግን በርካታ ነጥቦችን እናነሳላቸዋል። ውድ ቤተሰቦቻችን በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች እያገኘናቸው ተጨማሪ መረጃዎችን እያጋራናችሁ ቆይታ ስናደርግ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከእኛ ጋር እንድትቆዩ ባክብሮት ጋበዝን። ውድ ቤተሰቦቻችን መልካም ቆይታም። አንድ የአገር ቤት ጉዳይ እናስቀድም በ ቅርቡ ዋሊያዎቹን ብሔራዊ ቡድን በመሳይ ተፈሪ እየተመሩ ማለት ነው ለ24 ተጫዋቾች ጥሪ አቅርበው ነበረ። አቡበከር ናስር ብሔራዊ ቡድኑን አልተቀላቀለም ነበር ከትላንት በስቲያ በተለይም በቡድኑ ጥሪ ውስጥ ትላንትናም ብሔራዊ ቡድኑ በነበረው ልምምድ ላይ አልተካተተም ነበረ። ዛሬ ረፋድ አካባቢ ብሔራዊ ቡድኑን አዲስ አበባ ስቴዲየም መቀላቀሉ ይፋ ተደርጓል። አቡበከር ናስር ለብሔራዊ ቡድን ለመጨረሻ ጊዜ አገልግሎት የሰጠው ሰኔ 2 2024 ከግብፅ ጋር በተደረገ ጨዋታ ነበር። አሁን የምንገኘው 2017 ነው። ወደ ቤተሰው ኦልሞስት ሁለት ዓመት ሞልቶታል ለኢትዮጵያ ብሔራዊ ቡድን ከተጫወተ። እንዲሁም ሶስተኛውም ዓመት ሊይዝ ወራቶች ነው የሚቀሩት እና ኦልሞስት ሁለት ዓመት ከምናምን በኋላ ለብሔራዊ ቡድናችን ጨዋታ ሊያደርግ ነው ማለት ነው። አቡበከር ናስር። በሳምንቱ መጨረሻ ታላላቆቹ ሊጎች ይመለሳሉ። ተጠባቂ እንግሊዝ ፕሪሚየር ሊግም እጅግ በጣም በወሳኝ ጨዋታዎች በ29ኛ ሳምንት ከኢንተርናሽናል ብሬክ በፊት ይመለሳል። ቅዳሜና እሁድ ነው ጨዋታዎቹ የሚደረጉት። ቅዳሜ በምሳ ሰዓት፣ ቅዳሜ 12 ሰዓት ኤቨርተን ከዌስትሃም ዩናይትድ ጀምሮ ጨዋታዎቹ ይደረጋሉ። እንደተለመደው 90 ሚኒትስ። እነኝህን ጨዋታዎች የተመለከቱም ግምቶችን አስቀምጧል። ቅዳሜና እሁድ የሚደረጉትን ጨዋታዎች ማለት ነው። ቅዳሜ ከሚጀምረው ኤቨርተን ጨዋታ ከጀመረን ኤቨርተን ዌስትሃምን አርባ 58 በመቶ የማሸነፍ ቅድመ ግምት ኦፕታ ለኤቨርተን የሰጠው። ኢፕስዊች ታውን ታሁን በሜዳውና በደጋፊት ፖርትመን ሮድ ስቴዲየም ቢጫወትም ቅድመ ግምት ግን ለተጋጣሚ ኖቲንግሃም ፎረስት ኦፕታ ሰጥቶታል። ሌላኛው 12 ሰዓት ላይ የሚጀምረው ጨዋታ የማንቸስተር ሲቲና የብራይተን ጨዋታ ነው። ማንቸስተር ሲቲ 55 በመቶ ይህን ጨዋታ የማሸነፍ ቅድመ ግምት ተሰቶታል። ሳውዛምተን ሴንት ሜሪ ላይ ጨዋታ ቢያደርግም ወልቭስ ነው ቅድመ ግምት የተሰጠው። ወልቭስ ይህን ጨዋታ 44 ነጥብ 5 በመቶ የማሸነፍ ቅድመ ግምት ተሰጥቶታል ይሄዳል። በርንማውዝ ቪታሊቲ ላይ ብሬንትፎርድን ይገጥማል። ቅዳሜ 16 ሳል የሚጀምር ጨዋታ ነው። ይሄም ጨዋታም 52 ነጥብ 6 በመቶ ቅድመ ግምቱ ለበርንማውዝ ነው የተሰጠው። ነኚ ቅዳሜ የሚደረጉ ጨዋታዎች ናቸው። ከዛ ሁድ ፕሪሚየር ሊጉ ይቀጥላል። ተጠባቂ ሶስት ጨዋታዎችን እሁድ እንመለከታለን። በዋነኝነት በተለይም የጨዋቶቹ የሚደረጉት ልክ አስር ሰዓት ከሰላሳ ጀምሮ ነው ጨዋቶች መደረግ የሚጀምሩት ከዚ ዩናይትድ ጨዋታ የሊቨርፑልን ጨዋታ መጠናቀቅ ተከትሎ ነው የሚደረገው የሊቨርፑልና የኒውካስትል ዩናይትድ የካራባው ካፕ የፍጻሜ ጨዋታ ስላለ ማለት ነው። በዚህ ጨዋታ ላይ አርሰናል ከቼልሲ የሚያደርጉት ጨዋታ ስር ተኩል ሲጀምር ቅድመ ግምቱ ለኤምሬትሱ ቡድን አርሰናል 52 ነጥብ 2 በመቶ ነው የተሰጠው። የለንደን ደርቢን ለቼልሲ 23 ነጥብ 6 በመቶ ብቻ ቅድመ ግምት ተሰጥቷል። ኦልሞስት ይህን ጨዋታ ኦፕታ አርሰናል የማሸነፍ አቅሙ ከፍ ያለ ነው ብሎ ያስቀመጠውም። ፉልሃም ክራቨን ኮቴጅ ላይ ቶተንሃምን ይገጥማል እሑድ የሚደረገው ሌላኛው ጨዋታ ነው። 46.6 በመቶ ለፉልሃም ጨዋታው ተሰጥቶታል። ሌስተር ሲቲ ከማንቸስተር ዩናይትድ ልክ እሑድ አራት ሰዓት ሲል ባልተለመደ ሰዓት ማለት ነው ጨዋታቸውን ያደርጋሉ። ኪንግ ፓወር ስቴዲየም ቢደረግም ጨዋታው ለማንቸስተር ዩናይትድ 49 በመቶ የማሸነፍ ቅድመ ግምት ተሰጥቶታል። የእናንተን የግል መልከታ በጨዋታዎቹ ዙሪያ ልታደርሱን ትችላላችሁ። ኤሮፕ ሊግ ስምንቱም ክለቦች ከታወቁ በኋላ በሩብ ፍጻሜ የሚፋለሙት አትሌቲኮ ቢልባኦ 22 ነጥብ 4 በመቶ የማሸነፍ ቅድመ ግምት ተሰጥቶታል። ላዚዮ ሁለተኛም፣ ቶትናም ሆትስፐር ሶስተኛ፣ ማንቸስተር ዩናይትድ አራተኛ ዋንጫውን የማሸነፍ ቅድመ ግምት ተሰጥቷቸዋል። ከዛ አምስተኛ ኦሎምፒክ ሊዮን፣ ስድስተኛ አይንትራክ ፍራንክፈርት፣ ሰባተኛ ቦዶ ጌድሜት፣ ስምንተኛ ለሬንጀርስ ነው የተሰጠው። የእናንተ ቡድን በዚህ ውስጥ የሚሳተፍ ከሆነ የኦፕታን ቅድመ ግምት ትቀበሉት አላችሁ? የግል መልከታችሁን አጋሩን። ብሔራዊ ቡድኖችም ለተጫዋቾቻቸው ጥሪ እያቀረቡ ይገኛሉ። በቀጣይ ኢንተርናሽናል ብሬክ ነው የሚደረገው ከዚህ ሳምንት መጨረሻ በኋላ። የስፔን ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ ሩብ ፍጻሜን ጨዋታ ለተጫዋቾች ጥሪ ያቀርበዋል። የሪያል ማድሪድ ኋላ መስመር ተጫዋች ራውል አሴንሲዮ ለመጀመሪያ ጊዜ ከእንግሊዝ ከ ስፔን ብሔራዊ ቡድን ጥሪ ቀርቦለታል። አሜሪክ ላፖርት በጉዳት ምክንያት ከብሔራዊ ቡድን ስብስብ ውጭ ሆኗል። በሪያል ቤስ ጥሩ ጊዜ በማሳለፍ ላይ የሚገኘው ኤስኮ ከብሔራዊ ቡድኑ ጥሪ ሳይቀርብለት ቀርቷል። ስፔን በቀጣይ ከኒዘርላንድ ጋር የኔሽንስ ሊግ ሩ ፍጻሜ የደርሶ መልስ ጨዋታዋን እንደምታደርግ ይጠበቃል። ሌላኛው ሲጠበቅ የነበረው ያው በዛሬው ዕለት የእንግሊዝ ብሔራዊ ቡድን ጥሪ ነበረ። የእንግሊዝ ብሔራዊ ቡድንም ለተጫዋቾቹ ጥሪ አቅርበዋል። በዚህም መሰረት በእንግሊዝ ብሔራዊ ቡድን የማርከስ ራሽፎርድ ጥሪ ሲጠበቅ ነበረ። ማርከስ ራሽፎርድ ለመጨረሻ ጊዜ ለብሔራዊ ቡድኑ ግልጋሎት የሰጠው ባለፈው ዓመት በዚህን ወቅት ነበረ። የ27 ዓመት ተጫዋች ማርከስ ራሽፎርድ ዘንድሮ በስቶን ቪላ ቤት እያሳየ የሚገኘው አቋም እጅግ በጣም የተለየ ነው። ያው ጃክ ግሪልሽ በቡድን ስብስብ ውስጥ እንዳይካተት ተደርጓል። ይህኛው ተጫዋች ራሽፈርድ ግን ተካቷል። እጅግ በጣም አስደናቂ ዜና ያሳልፏል። ራሽፈርድ በተለይም በስቶን ቪላ 2025 ከገባ በኋላ የ የኒውካስል ዩናይት ተጫዋች ዳን በርን ለመጀመሪያ ጊዜ ከሶስቱ አናብስት ጋር ተቀላቅሏል። ሌላኛው እንግሊዝ እንግዲህ ጨዋቷን የምታደርገው ከአልቤኒያ እና ላቲቪያ ጋር የዓለም ዋንጫ የማጣሪያ ጨዋታን ነው እንግሊዝ የምታደርገው። ቶማስ ቱዌል ለመጀመሪያ ጊዜ የእንግሊዝ ብሔራዊ ቡድንን እየመሩ ጨዋታ የሚያደርጉ ይሆናል። ሌሎችም በርካታ ተጫዋቾች ተጠርተዋል። እናነሳዋለን በየክለቡ የ የትልቅ ተጫዋች ባህሪ ያለው በተለይም በልምድ ደረጃ ለእንግሊዝ ብሔራዊ ቡድን ብዙ ያግዛል ተብሎ የሚጠበቀው የጆርዳን ኤንደርሰን ጥሪ ነው። ጆርዳን ኤንደርሰን እንደሚታወቀው የአውሮፓ ዋንጫ ያመልጦት ነበረ። ግን ከዛ በኋላ በጋሪ ሳውዝጌት ቡድን ውስጥ ያልተካተተ ነበር። አሁን ግን ቶማስ ቱሄል ተጫዋቹን ማካተታቸው ይፋ ተደርጓልና ና ይህም ተጫዋች ተካቷል። ሌሎችም የተካተቱ አሉ። በየብሔራዊ ቡድኖቹም በእንግሊዝ ፕሪሚየር ሊግ የመረጃ ክፍለ ጊዜያችን ከእናንተ ክለብ የትኛው ተጫዋች ሄደ የሚለውን ታደምጣላችሁ። ሊዮኔል አንድሬስ ሜሲ ሀያ ቀናት አልፈውት ነበረ በጉዳት ምክንያት ጨዋታን ከተካፈለ ሊነጋጋ ሲል በኢትዮጵያን አቆጣጠር በነበረ ጨዋታ ላይ ግን ተሰልፎ ተቀይሮ ገብቶ የመጫወት እድል አግኝቶ ነበረ። ሉዊስ ስዋሬዝ ሰላሳ ሰባተኛው ደቃም መሪ ያደረጋቸው በኋላም ላይ ሜሲ ተቀይሮ ገብቶ 92ኛው ደቂቃ ላይ ግብ ካስቆጠረ በኋላ ሁለት ለባዶ ካቪየለር ፉትቦል ክለብን አሸንፈዋል። በድምር ውጤት አራት ለባዶ አሸነፉ ማለት ነው። ወደ ቀጣዩ ዙር አለፉ። ሜሲ ለኢንተር ሚያሚ 43 ጨዋታ አደረገ። 37 ግቦች፣ 25 አሲስቶች ላይ መድረስ ችሏል። በተጨማሪም ሊዮኔል ሜሲ በእግር ኳስ ሕይወቱ 1086ኛ ጨዋታውን ያደረገው 853 ግቦች፣ 381 አሲስት ና 1234 የግብ አስተዋጽኦ አለው። በነገራችን ላይ ሜሲ በአሁኑ ሰዓት በእግር ኳስ ታሪክ ከፍተኛ አሲስት አድራጊ ነው። በእግር ኳስ ታሪክ ከፍተኛ የግብ አስተዋጽኦ የተያዘው በሊዮኔል አንድሬስ ሜሲም እንደሆነ ይታወቃል። ሳንቲያጎ ሞሬሌስ ነበር አሲስት ያደረገለት 96ተኛው ተጫዋች ሆኗል ለሜሲ ኳስን ማቀበል የቻለ ለየት ያለው ነገር ግን የጃማይካው ጠቅላይ ሚኒስትር አንድሬው ሆልሰን እና ባለቤታቸው እንዲሁም የባህልና የመዝናኛ እንዲሁም የስፖርት ሚኒስትሮች የሊዮኔል ሜሲን ጨዋታ መመልከት ትላንት በስቴዲየም ታድመው ነበረ። ሊዮኔል አንድሬስ ሜሲም ጃማይካ ሄዶት ነው የተጫወተው። 51ኛ ሀገር ሆኗል፣ ሊዮኔል አንድሬስ ሜሲ ኳስ የተጫወተበት በተቃራኒ ሄዶ ማለት ነው። ሊዮኔል አንድሬስ ሜሲም እጅግ በጣም አስደናቂ ብቃቱን ያሳየበት ነበረ። የአትሌቲኮ ቢልባኦ አጥቂ የሆነው ኢናኪ ዊሊያምስ ለዘጠኝ ዓመታት ለቢልባኦ 459 ጨዋታዎችን አድርጓል። የኒኮ ዊሊያምስ ወንድም ነው። በጣም የሚያስገርመው ነገር ኢናኪ ዊልያምስ ለአትሌቲኮ ቢልባኦ የመጀመሪያ ጨዋታውን ማድረግ ከጀመረበት 2016 ጀምሮ ባለፉት ዘጠኝ ዓመታት ስድስት ጨዋታ ብቻ ነው በጉዳትና በቅጣት ያመለጠው። ከዛ ውጪ አንድም ጨዋታ አመልጦት አያውቅም። በጣም አስደናቂ ጉዞ ነው። ዘንድሮ ደግሞ ለየት የሚያደርገው ነገር የአውሮፓ ዋንጫ የፍጻሜ ጨዋታ የሚደረገው በቢልባኦ ሜዳ ሳንማሜስ ነው። እናም ትልቅ አጋጣሚ ነው። ወደ ቀጣዩም ዙር ማለፋቸው የሚታወቅ ነው። ፕሪምየር ሊግ ክለቦች ውስጥ ኦላ አይና ዘንድሮ በኖቲንግሃም ፎረስት ቤት እጅግ በጣም አስደናቂው ተጫዋች ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ትልቆቹ ክለቦች ተጫዋቹን ሁኔታ መከታተል ጀምረዋል። በኖቲንግሃም ፎረስት በኩል ተጫዋቹን የመሸጥ ምንም ፍላጎት ባይኖርም፣ ነገር ግን በትልቅ ደረጃ ማጫወት ይፈልጋሉ። በተለይም እንደ ሊቨርፑል ያለ ክለብ የአርኖልድ ዋነኛ ተተኪያ የማድረግ እቅድ እንዳላቸው አስነብበዋል። ክሪስታል ፓላሶችም ከተጫዋቻቸው ሂዩዝ ጋር ድርድር ማድረግ መጀመራቸው ተዘግቧል። በሚቀጥለው ክረምት በነጻው ኪን ነው ክለቡን መልቀቅ የሚችለው ዊሊ ሂዩዝ ኮንትራቱ ያበቃል። በዚህ ምክንያት ታዲያም በክሪስታል ፓላስ በኩል ተጫዋቹ ተጨማሪ ኮንትራት ላይ ማስፈረም ድርድር ላይ መሆናቸውን ሚረር ስፖርት አስነብቧል። ዛሬ ትልቁ ዜና በቼልሲ በኩል ነው። ቼልሲ እጅግ በጣም አስደናቂ ስራዎችን ሰርቷል። ባለፈውም ክረምት በርግጥ በርካታ ዝውውሮችን እንደጨረሰ እናስታውሳለን። አሁን ደግሞ ከአሁኑ ዝውውሮችን መጨረስ ጀምሯል። በርግጥ ይህን መረጃ አስቀድመን ነግረናችኋል። የፕሪሚየር ሊግ ክለቦች አስቀድመው ዝውውርን ለመጨረስ ድርድር እያደረጉ ነው። አርሰናልም ድርድር እንዳደረገ ሰምተናል። እንመለሳለን። በአርሰናል መረጃ በርካታ ክለቦች ድርድር ላይ ናቸው። ቤተሰቦቻችን የምራብ ለንደኑ ክለብ ቼልሲ ግን ከዛም ከፍ ያለ ነገር አድርጓል። ስፖርቲንግ ሊዝበኑ ወጣት የፊሶሰር ተጫዋች ጆቫኒ ኮዋንዳን ለማስፈረም ከስምነት ደርሰዋል። ከማንቸስተር ዩናይትድ እጅ ላይ ነጥቀውታል። ተጫዋቹን ማንቸስተር ዩናይትድ የ17 ዓመቱን ተስፈኛ ጆቫኒ ኮዋንዳን ወደ ስብስባቸው ለመቀላቀል ጥሩ ስራዎችን እየሰሩ ነበር፣ ግን ቼልሲ ቀደሟቸዋል። አሰልጣኝ ሩበን አሞሪም ቀጣይ ክረምት በአንቶኒ ሜትክ የቀድሞ ተጫዋቹ ጆቫኒ ኳንዳ ለማምጣት ፍላጎት እንደነበረው ይታወቃል። ሰሜዎቹ ሁን ላይ ለተጫዋቹም ለማስፈረም የሕክምና ምርመራውን በድብቅ ማጠናቀቃቸውን የዝውውር ጉዳዮችን የሚከታተለው ፋብሪዞ ሮማኖ ማረጋግጦታል። ፋብሪዞ ሮማኖ ይዞት በወጣው መረጃ መሠረት የሕክምና ምርመራው ተጠናቋል። የተጫዋቹ ሳይታሰብ ማለት ነው እናም ተጫዋቹን ለማምጣት ከስፖርት እንግሊዝ በንጋር ስምምነት የፈጸሙት ደግሞ 2026 ልክ የዛሬ ዓመት ማለት ነው ቡድኑን ይቀላቀላል ማለት ነው። እጅግ በጣም አስደናቂ ስራን የሰሩች ልጆች። ስለዚህ በሚቀጥለው ዓመት በዚህ ሰዓት የ ቼልሲ ተጫዋች ሆኖ ክለቡን እንደሚቀላቀል ተረጋግጧል። ማረስካ በዘንድሮ ዓመት አስር የታችኛው ክለብ ወይም ደግሞ ከ1 ዓመት በታች የቼልሲ ወይም የአካዳሚ ቡድን ውስጥ ወደ ዋናው ቡድን ተጫዋቾች እንዲጫወቱ አድርጓል። ታይሪክ የተባለው ተጫዋቻቸው ዘንድሮ በጣም አስደናቂ ካየናቸው ተጫዋቾች አንደኛው ነው። አስር ተጫዋቾች ደርሷል። በእንግሊዝ ብሔራዊ ቡድንም ኮል ፓልመር፣ እና እንዲሁም ጄምስ እንዲሁም ደግሞ ኮልዊል ከእንግሊዝ ብሔራዊ ቡድን ጥሪ የደረሳቸው የቼልሲ ተጫዋቾች ሆኗል። ከአጥቂ ስፍራ ላይ ፓልመር ተካቷል። በእርግጥ ሰሞኑን ትንሽ ቀዝቀዝ ብሏል ፓልመር ግን ጥሪ ደርሶታል ከእንግሊዝ ብሔራዊ ቡድን። የሊቨርፑልን ጉዳይ ካነሳን ው ሲጠበቅ የነበረው ነገር የአሰልጣኝ ያርኔ ስሎት ጋዜጣዊ መግለጫ ነበረ። በሳምንቱ መጨረሻ ተጠባቂ ጨዋታ እንዳላቸው ይታወቃል። በጋዜጣዊ መግለጫ ላይ ካነሷቸው ነጥቦች አንደኛው የመርሳይዱ ክለብ ሊቨርፑል የፊታችን እሁድ በሚያደረገው ተጠባቂ የካራባው ካፕ የፍጻሜ ጨዋታ የወሳኝ ተጫዋቹን ግልጋሎት አያገኝም አሌክሳንደር አይ አርኖልድ በጉዳት ምክንያት ከጨዋታ ውጭ መሆኑን አሰልጣኝ አርኔ ስሎት አረጋግጠዋል። አርኖልድ በሳምንቱ አጋማሽ ሊቨርፑል ፒኤስጂ ጋር በነበረውና በተሸነፈበት ጨዋታ ነበረ ጉዳት ያስተናገደው አሌክሳንድር አርኖልድ ምናልባት ከውድድር ዓመት ውጪ ሊሆን እንደሚችልም አሰልጣኝ አርኔ ስሎት በጋዜጣዊ መግለጫ ላይ አንስተዋል። ሌሎችም በርከት ያሉ ያነሷቸው ነጥቦች አሉ አሰልጣኙ ቫንዳይክ እንዲቆይ ይፈልጋለሁ ብለዋል፣ አሰልጣኝ አርኔ ስሎት። የሊቨርፑል አምበል ቨርጅል ቫንዳይክ በሚቀጥለው የውድድር ዘመን በሊቨርፑል መቆየቱን እንደማያ ከቀናት በፊት መናገሩ ይታወቃል። በሊቨርፑል ያለው ውል በአመቱ መጨረሻ የሚጠናቀቀው ቨርጅል ቫንዳይክ እስካሁን ውሉን አላራዘመም። በጉዳዩ ላይ አስተያየታቸውን የሰጡት የሊቨርፑል ዋና አሰልጣኝ አርኔ ስሎት የቨርጅል ቫንዳይክ መቆየት እንደሚፈልጉ አረጋግጠዋል። ብቸኛ የማውቀው ነገር ቢኖር ቫንዳይክ በሚቀጥለው የውድድር ዘመን እዚህ እንዲሆን እንደሚፈልግ ነው ሲሉም አሰልጣኙ ተናግረዋል። ከዛ በተጨማሪ ከተጋጣሚያቸውን ኒውካስል ዩናይትድ ጋርና ከቡድን ጋር የተያዘ ያነሷቸውን ሀሳቦች ደግሞ በቀጣይ መረጃ ክፍለ ጊዜ እናካትተዋለን። ለመሆኑ ጄሚ ካራገር ከአርሰናል ደጋፊ ጋር በምንድን የተጋጮ የሚለውን እናንሳ። ነገርዮ ትንሽ ለየት ያለ ነው። ሊቨርፑል በሻምፒዮንስ ሊጉም በፓርሰን ጀርሜን ከተሰናበተ በኋላ በባቡር መሄድ ግድ ይለው ነበረ። ወደመጣበት ወደ መጣበት ለመመለስ ባቡሩ ሲገባ ግን የባቡሩ አሽከርካሪ የአውሮፓ ሻምፒዮንስ ሊግን መዝሙር ከፍቶ ነበረ። የአርሰናልን መለያ የለበሰ ሹፌር ነበረ። እንደ አጋጣሚ ሆኖ ሹፌሩ የአርሰናል ደጋፊ መሆኑን ካወቀም በኋላ እና የአውሮፓ ሻምፒዮንስ ሊግ መዝሙሩን ሲሰማ የተናደደውም የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አርሰናል እኮ ዋንጫውን አይቶት አያውቅም ብሎት፣ ግብ ግብ ውስጥ መግባታቸው ነው እየተዘገበ የሚገኘው። በእርግጥ ሊቨርፑል በአውሮፓ አምስቱ ታላላቅ ሊጎች ውስጥ ብቸኛው ክለብ ነው ሊጉን እየመራ ሩፍ ፍጻሜ ያልተቀላቀለውም። የቡንደስሊጋው ባየር ሞኒክ አልፏል። የፍራንስ ሊግ መሪው ፓሪሰን ዠርሜን አልፏል። የስፔን ላሊጋ መሪውም እንዲሁ ባርሴሎና ወደ ሩፍ ፍጻሜ አልፏል። የጣሊያን ሴሪኦ መሪም የኢንተር ሚላን ወደ ሩብ ፍጻሜው እንደገባ ይታወቃል። ብቸኛው ክለብ ሊቨርፑል ነው ማለት ነው። ያራል ኳንሳ ከእንግሊዝ ብሔራዊ ቡድን ጥሪ ደረሰው። ሌላኛው ከርቲስ ጆንስም ከእንግሊዝ ብሔራዊ ቡድን እንደዚሁ ጥሪ የደረሳቸው ተጫዋቾች ናቸው። በአርሰናል በኩል ሁለቱ ተጫዋቾች ተለያይተዋል። ወጣቶቹ ሊዩስ ማይል ስኬሊ እና እንደዚሁም ኢታነ ንዋኔሪ አንደኛው ለዋናው ቡድን ተጠርቷል። አንደኛው ለታዳጊን የተጠራው ማይል ሊዩስ ስኬሊ ለእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት ሲረጋገጥ ኢታነ ንዋኔሪ በዋናው ቡድን ጥሪ ባይደረግለትም ከአንድ 1 ዓመት በታች ቡድን ግን ጥሪ ቀርቦለታል። ያው ሊሆን የሚችልበት ዋነኛ ምክንያት በቦታው ላይ በርከት ያሉ አማራጮች መኖራቸው ነው። በኢታ ንዋኔሪ ዩስ ስኬሊ ቦታ ላይ ግን የእንግሊዝ ብሔራዊ ቡድን ብዙ የሚቸገርበት ነውና ለእንግሊዝ ብሔራዊ ቡድን ጥሩ አማራጭም ስለሆነ ጥሪ ቀርቦለታል። አርሰናል ቡድን ተጫዋቾች በሻምፒዮንስ ሊግ ከፒስቪ ኤንዶቨን ጋር ልክ ጨዋታቸውን እንደጨረሱ በዛው በስቴዲየም ውስጥ ቁጭ ብለው የአትሌቲኮ ማድሪድና የሪያል ማድሪድን ጨዋታ እንደተከታተሉ ተረጋግጧል። በእርግጥ ጨዋታውም ተመሳሳይ ሰዓት ላይ ነበረ። ግን የአትሌቲኮ ማድሪድና የሪያል ማድሪድ በሜትሮፖሊታኖ ስቴዲየም የነበረው ጨዋታ ወደ ጭማሪ ደቂቃ ማምራቱን ተከትሎም የተጨመረውን ደቂቃና የመጨረሻውን የመለያ ዓመት ቁጭ ብለው ሲመለከቱ ነበር። ያው የግድ ማየት ነበረባቸው። ምክንያቱም ከሁለት አንዱን እንዲገጥሙ ይጠበቅ ነበር፣ እና በኋላም ላይ በመለያ ዓመት ያሸነፈውን ሪያል ማድሪድን እንደሚገጥሙ ያወቁበት እውነት ነበረ። ቴሪ ሆነሪ አርሰናል ሻምፒዮንስ ሊግ ስለ መብላቱ ሲጠየቅ በእግር ኳስ ብዙ የማይታሰቡ ነገሮች ሲፈጸሙ አይተናል። ያልታሰበችው ግሪክ ዩሮ 2004 ላይ የአውሮፓ ዋንጫ ስትበላ አይተናል። በቅርቡ እንኳን ሌስተር የፕሪሚየር ሊግ ዋንጫን ሲያነሳ አይተናል። በራስ እመን የማታሳካው ነገር የለም። እኔ ባርሰናል አላምናለው ብሏል። ቹዋሚኒ በቅጣት ምክንያት ሚሊቶ ሴባዮስ እና ካርባህል በጉዳት ምክንያት በመጀመሪያው ዙር ጨዋታ ወደ ኤምሬትስ እንደማይመጡ ይጠበቃል። በሪያል ማድሪድ በኩል በእርግጥ ኢንተርናሽናል ብሬክ መጥቷል። ከሪያል ማድሪድም ከአርሰናልም በርካታ ተጫዋቾች ለብሔራዊ ቡድን ጥሪ ደርሷቸዋል። ይህ ነገር ለበርካታ ክለቦች ስጋት እንደሆነ ይታወቃል። ኢንተርናሽናል ብሬክ እና በርካቶችን የጎዳው ኢንተርናሽናል ብሬክ ከሶስት ወራት በኋላ ተመልሶ ዳግም መጥቷል እና ይሄ ነገር ራሱ የራሱ የሆነ ተጽዕኖ ሊያመጣ ይችላል። ኦሌክሳንደር ሲንቸንኮም ስለ ወደፊቴ ምንም ማውቀው ነገር የለም ብሏል። እውነት ለመናገር እስካሁንም ማውቀው ነገር የለም ቢኖር በቀጥታ እናገር ነበር ብሏል። ከአርሰናል ጋር በተያያዘ ግን የአርሰናልና የሎሬ ሳኔ ተወካዮች በክረምት በነፃ ውኪል ወደ ክለቡ ይመጣበት አማራጭ ካለ ድርድር ላይ መሆናቸው ተዘግቧል። ሆኖም አርሰናል ከሳኔ ይልቅ ሊያስፈርመው በዋናነት እቅድ የያዘው የኒኮ ዊሊያምስን ጉዳይ ነው። ኒኮ ዊሊያምስን ቅድሚያ ቢሰጡትም ግን ይህን ተጫዋች ከሌሎች ክለቦች ጋር ጨረታ ተጫርቶ ማግኘት ከበድ ይላል። እናም እንደ አማራጭ ከሌሮይ ሳኔ ወኪል ጋር ንግግር ማድረጋቸውን ነው ፋብሪዚዮ ሮማኖ ያረጋገጠው። በማንቸስተር ዩናይትድ በኩል ሰሞኑን ሰር ጂም ራትክሊፍ በጋዜጣዊ መግለጫቸው የተጫዋቾችን ስም ጠርተው የእኛ ቡድን ወይም ደግሞ እኛ የኤኖስ ሰዎች ወደ ቡድኑ ከመጣን በኋላ ያለመጡ ናቸው ብለው ካዜሜሮን በስም ጠርተው ደሞዝ ጠርተው ብዙ እንከፍላለን ብለው ብዙ ብዙ ነገር ሀሳብ ሰጥተው ነበረ። ብሩኖ ፈርናንዴስ ግን በዚህ ጉዳይ እንደማይስማማ ተናግሯል። በዚህ ጉዳይ ላይ አልስማማም፣ እኔ በዚህ አላምንም። በተለይም ደግሞ የተጫዋቾችን ስም እየጠሩ በዚህን ያክል ደረጃ መውቀሱ ጥሩ ነው ብዬ አላስብም። አንድ ክለብ ተጫዋቾችን የሚያስፈርምበት የራሱ የሆነ ፖሊሲ ያለው፣ ደሞዝ የሚከፍልበት የራሱ የሆነ ቀመር አለው። ሁሉም ተጫዋች ኮንትራት ሲፈርሙ ተፈልገው ነው ማለት ነው። ላብነት ያክል እኔ በዚህ ክለብ እንግዲህ የምለቅበት አጋጣሚ ተፈጥሮ ነበረ። ወይም ኮንትራቴን ካላደስኩ ማደስና ወይም ክለቡን መልቀቅ የሚሉ አማራጮች ነበሩ። በኋላም ላይ ድርድር ካረገን በኋላ ኮንትራቴን ፈርም ያለው ያ ማለት ለክለቡ አስፈላጊ ነበርኩኝ፣ ወይም ክለቡ እኔን ፈልጎ ነበር ማለት ነው። ስለዚህ አንድ ክለብ ተጫዋቾችን ካልፈለገ አያስፈርምም። ደሞዝ የሚከፍለው በክለቡ ይሁኝታ ነውና ካልፈለገ ያንንም አለማድረግ ይችል ነበር ክለቡ። ስለዚህ እኔ ተጫዋቾችን ስም እየጠሩ በዚህን ያክል ደረጃ መውቀሱ ተቀባይነት አለው ብዬ አላምንም ብሏል። ይህን ጥያቄ ለራሳቸው ለሩበን አሞሪ ተጠይቀው ሩበን አሞሪ እኔን ጨምሮ ቡድን ውስጥ ሁላችንም ችግር አለብን፣ መስተካከል አለብን በሚል አደባብሶ ታልፈው ነበረ። ብሩኖ ግን በዛ መንገድ ላይ አልፈው አልፈለገም። ምናልባት ብሩኖን ከራትክሊፍ ሊያጋጫቸው የሆነ ይህ ጉዳይ አነጋጋሪነቱ እንደቀጠለ ነው። የዩሮፕ ሊግ የሳምንቱ ምርጥ ቡድን ይፋ ሲደረግ ከዩናይትድ ዲያጎ ዳሎት እና ብሩኖ ፈርናንዴስ ተካትተዋል በ ብሩኖ ፈርናንዴዝ በኩል ወደ 9.68 ነው ሬቲንግ ሁስኮርድ የሰጠው። በእርግጥ በዚህ ሳምንት ከፍተኛውን ሬቲንግ ያገኘው ኒኮ ዊሊያምስ ነው። እጅግ በጣም አስደናቂ ሳምንት ነበር ያሳለፉ ሁለት ግቦችን ለክለቡ ማስቆጠሩ የሚታወቅ ነው። ሁስኮርድ አብዛኛውን ተጫዋች ከፌነርባቼ ነበር ያካተታቸው። ድንቅ ድባብ በነበረውም የኦልትራፎርዱ ጨዋታ ፓትሪክ ዶርጎ ምንም ጥርጥር የለም ወሳኙ ተጫዋች ነበረ። በድንቅ ብቃት እንግዲህ ያጠናቀቀው ተጫዋቹ ከፍተኛ የተነሳሽነት የፈጠረ ድባብ ነበረ ብለዋል። ኦልድ ትራፎርድን ከብሩኖ ፈርናንዴዝ አይነት ተጫዋች ጋር መጫወት ብዙ ነገሮችን ያቀላል ነው ያለው። እርሱ እጅግ በርካታም ችሎታ አሉት ብለ ወድሶታል። ጨዋታውን እያሸነፈን መጓዝና በተሻለ መጠን ውድድር ዓመቱን ያማረ ማድረግ ይጠበቅብናል ብሏል። ይህን ውድድር ማሸነፍ ከፈለግ ግን ይሄ ያሳየነውን ብቃት በሪያል ሶሴዳድ ላይ ማለት ነው መቀጠል ይገባናል። ብለዋል ዲያጎ ዳሎ የመጨረሻውን ግብ አስቆጣሪው ተጫዋች። ሩበን ድንቅ ስራ በማንቸስተር ዩናይትድ እንድንሰራ እያገዘን ነው ብለዋል። ሩብ ፍጻሜን በመቀላቀላችንም ደስተኛ ነን። ባለፉት ጥቂት ወራት ማንቸስተር ዩናይትድን እንግዲህ መደገፍ ምን ያህል አስቸጋሪ እንደሆነ ደጋፊዎች ያውቁት ነበረ ብለዋል። ሆኖም እኛ ሁላችንም ነገሮችን ለመቀየር በደንብ እየሰራን ነው። ግብ በማስቆጠርም ደስተኛ ነኝ። ጥሩ አጨራረስ አሳይቻለሁ። ከራስ በሶይሉንድ ድንቅ ኳስ አግኝቻለሁ። አመሰግነዋለሁ ብሏል። ከጆሽኳ ዜርኪዚ ጋር በተያያዘ ሰሞኑን ያው ትልቅ ወቀሳን የቀረበበት እንደውም ከኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪዩመን ከሶስት ቀናት በፊት ላለመጠራቱ ብቁ አይደለም ኳስ አገፋፉ ራሱ ልክ አይደለም ብለው በብዙ መንገድ ተጫዋቹን ሲተቹት እንደነበረ እናስታውሳለን ለዚህ ምላሽ እየሰጠ ይመስላል። እንደውም ሩበን አሞሪ በጥቂት ቦታዎች ላይ በተለይም ስፔሻል እየሆነ መጥቷል ተጫዋቹ ቀጥተኛ እንዲሆን እንፈልጋለን። ያንንም እያደረገ ነው። ኳስ አነካኩ እጅግ በጣም ጥሩ የሚባል ነው። የተወሰኑ ሊያስተካክላቸው የሚገቡ ነገሮች እንዳሉ ግን፣ እንደ አጥቂም ሆኖ መጮት የሚችል እንደ አሰተኛ ዘጠኝ ቁጥርም መጮት ሆኖ የሚችል ነው ብለዋል። ግብ ሲያስቆጥር ግን ማየት እፈልጋለሁ። ነገር ግን በዛን ያክል ደረጃ ዘርኪዜ ግብ አላስቆጠረም ብዬ ሎቅሶ አልወድም። ከሚጮትበት ቦታና ከባህሪ አንፃር በቂ ነው። ኳሶችንም አገፋፉ ኳስ ሲቀበልም እጅግ ማራኪ ነው ብለው ለሮናልድ ኪዩመን ምላሽ ሰጥተውለታል። ያው ተጫዋች ነው፣ እየተሻሻለ ይሄዳል። አሁን ባለው ነገር ግን በዚርኪዚ እኔ ደስተኛ ነኝ ብለዋል። ሩበን አሞሪ ማንቸስተር ዩናይትድ ውያንስ ዜርኪዚ ሰሞኑን እያሳየው ባለው ብቃት ደስተኛ ናችሁ ወይ? የግል መልከታችሁን በሀሳብ መስጫ ሳጥናችን ላይ ልታጋሩ ትችላላችሁ። በሳምንቱ መጨረሻም ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በአውሮፓ በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይም ሊጎች እንዲሁ ቀጥለው ይካሄዳሉ። እኛ ደግሞ እነህ የሊግ ጨዋታዎች ውጤት ከስር ከስር ወደ እናንተ እናደርሳችኋለን። ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ መረጃዎችን ቶሎ ቶሎ ነው የምታገኙት። ሀሳብ አስተያየታችሁን ስላጋራችሁን ስለ ስለምታጋሩንም ከልብ እያመሰገንን በቀጣይ የስፖርት የመረጃ ክፍለ ጊዜ ተጨማሪ መረጃዎችን ይዘን ወደ እናንተ እንመጣለን። የአሁኑን ስፖርታዊ መረጃችንን እዚጋ ቋጨን።